ማንም ሰው የፈለገውን የመሰለውን ሀሳብ መስጠት መብቱ መብቱ ነው። በዛ ነገር ላይ እኔ ምንም ቅርታ የለኝም ነገር ግን ነገር ግን በትናንትናው ዕለት ወጥቼ ላይቭ ላይ በተናገርኩት ንግግሬ እጅግ በጣም በርካታ እንግዲህ ሀሳቦች ተነስተዋል። የሚገርመው ነገር እኔ ያን ሀሳብ የሰጠሁት ኦፊሻሊ ግልጽ ነው ማንም የሚያውቀው ነገር ነው በትናንትናው ዕለት የኔን ቪዲዮ የቆየ ቪዲዮ አድርጋችሁ የኔን ሻደ የቆየ ቪዲዮ የኔን አድርጋችሁ ከኔ ጋር ፈጽሞ ማይገናኝ ማለት ነው። ከኔ ጋር ምንም አይነት ግንኙነት የሌለውን የቆየ ኢንተርቪው ማለት ነው። እኔ በቦታው ያልነበርኩበትን ያለፈ ህይወቱን የተናገረበትን ያለፈ ህይወቱን ትዳሩን ያጣው እኔ ሳልሆን ትዳሩን ያፋረስኩት ወይም ደግሞ እኔ ሳልሆን ከዛ ነጥ እያመጣሁት እጅ ከፈንጅ ይዟት ስትማግጥ ስለ ያዛት ከዛ ህይወት እንደወጣ በራሱ አንድ በት እንግዲህ ማሩ ሲናገር ሰምታችኋል። ታዲያ ይህንን ንግግር ወስደሽ አንቺ ለበርካቶች እንዲሰራጭ በማድረግ እሷ እንደዚህ ታሪክ ነው ያገኛት ለዛ ነው እንግዲህ የተለያዩት የሚል የተለያዩ ወሬዎችን አናፍስሻል ማለት ነው። እንደዚህ አይነት የሀሰት መረጃ እኔ ሜላት ላይ አይሰራም፣ እኔ ሜላት ላይ አይሰራም። ሂደሽ ሌሎቹ ጋር አጀንዳሽን ፎሎ ልትሰበስብባቸው ትችያለሽ፣ ጥላቻሽን ዛ ትችያለሽ ምናምን እኔ ጋር ስትመጪ ግን አስቆምሻለሁ። እኔ ጋር ስትመጪ አስቆምሻለሁ። እንዳንቺ አይነት ውሸታም፣ እንዳንቺ አይነት በሰው ትዳር እየገባ ለባር ለሚስት የምታስብ መስላ ሚስትን በዚህ አይዞሽ እያለች በጎን ደግሞ ወይ ደባልን በድብቅ የምታወራ ና ገንዘብ የምትቀበል ስንት እንዳንቺ አይነት ሴቶች ማሳፈር ያስደስተኛል። በደንብ ነው ማሳፈረሽ ማለት ነው። እና ይሄ ይህን አይደለም የአንቺ አካውንት ላይ የገባ ብር ነው ለምናቸውን ቀይራ ለምን የአንቺ አካውንት ጋር ገባ ይሄ ገንዘብ? በምንም መልኩ አንቺ ተቆርቋል ከሆንሽ ና እውነት ለእውነት የምትታገኝ ሲል ከሆንሽ ይሄ ገንዘብ እንዴት ብሎ አንቺ ጋር ገባ? ለዚህ ልትመልሽ ግን ትችላለሽ? መልስ የለሽም። ለምን መልስ እንደሌለሽ ታውቂያለሽ። ለምን መልስ እንደሌለሽ ታውቂያለሽ። ተቆርቋሪና አሳቢ የሆነ ሰው እውነት ለዛ ሰው የሚያስብና የሚጨነቅ ሰው ከሆነ ወደ አንቺ አካውንት ይሄ ገንዘብ እንዲገባ አታሪቅም ነበረ። ወደ ራስሽ አካውንት ይሄን ገንዘብ ተቀብለሽ ከዛ በኋላ ግን ያ ሰው መልሶ አታክ ማድረግ፣ ይሄ ግልጽ የሆነ ማንም ጭንቅላት ያለ ሰው የሚረዳው የሚገነዘበው፣ ለእኔ ገንዘብ ካልሰጠኝ ለእኔ ማሰጠኝ ከሆነ እየወጣው በየቀኑ ስለአንተ አወራለሁ ስምን አጠፋለሁ እንደሆነ ማንም ጭንቅላት ያለ ሰው ይፈርዳል ይፈርዳል። ከእህቴ ፋሲካ ጋር አገናኝተሽ ከእህቴ ጋር ለማዝጋጀት የሽበት ርቀት ቀላል የሚባል አይደለም። እውነት ለመናገር እሱም ቢሆን አንድም ቀን ስለሷ መጥፎ ነገር ተናግሮኝ አያውቅም። የሚያከብራት የልጆቹ እናት እንደሆነች ደጋግሞ ነው የሚነግር። ያ ነገሩ አከብርለታለሁ፣ ምክንያቱም የልጆቹ እናት ካላከበረ ስለሷ ጥሩ ነገር አመለካከት ከሌለው ሰው ፕሮቴክት ካላደረገ ለኔ ሊያደርግ አይችልም። ያን ጠንቅቅ ያውቃለው። በተፈጥሮው ግን አንድም ቀን ስለሷ መጥፎ ነገር ተናግሮ ያቅም የሚናገርም ሰው አይደለም። ሄደሽ አንቺ እንደዚህ እያስደረገ ነው እንደዚህ ነው ያላልሹ። ሁለተኛ ነገር ሁለተኛ ነገር ትናንትና የተናገርኩት ንግግር ከፋሲካም ሆነ ከምንም ጋር የሚያገናኘው ነገር የለም። እኔ የተናገርኩት እና መልስ የሰጠሁት ስላለፈ ህይወቴ እዚህ የተናገርሽው ልጆቹን በትኑ እንደዚህ አድርጎ ከትምህርት ወድቀው እንደዚህ እንደዚህ ብለሽ ለተናገርሽ ንግግርሽ ነው ይመልስ የሰጠውሽ እንጂ እዚህ ስላለው ወይ ደግሞ ስለ አዲስ እንትን አይደለም። ፋሲካ ምንም አላረገችኝም። ይሄ ዛሬ የተፈጠረ ነገር ነው። እኔ መልስ የሰጠሁት እኔ ላይ እኔ እኔ ጋር አገናኝተሽ ሜላት እንደዚህ ስታረግ ስለተገኘች ነው ከእሱ ጋር የተለያየችው ብለሽ ፖስት ያረግሻትን ከአራት ዓመት በፊት ማንም ሰው ይልን ያለው ሰው ዩቲዩብ ላይ ሄዶ ማየት ይችላል። ማንም ሰው ዩቲዩብ ላይ ሄዶ ማየት ይችላል ያለፈን ቪዲዮ። ለዛ ነው ምላሽ የሰጠሁት። እንደምትዋንችኔ ሰው ተዳርቀምቼ ለራስ ያርጌ በስመ አብ ወወልድ ወመንፈስ ቅዱስ ይሄ የአንቺ አስተሳሰብ ነው። እዚህ ጋር ለሚስታሰባለው ድምፅ ሆናለው ብለሽ በውስጥ ሌሽ የምታውለው አንቺ ነሽ አደለው? እኔ አደለው። የራስሽን አመን የራስሽን ማንነት እኔ ላይ ወስደሽ ለጠፍሽው፣ እኔ ደግሞ መልሼ ሰጠሁሽ። የሆነው ይሄ ነው። ማንም ሰልልን ያለው ሰው ይፈርዳል። ትናንትና ላይ ብላይ ገብቼ የሰጡት በአጠቃላይ አንቺ ስላለፈ ህይወቴ እንዲሁም ደግሞ ስለቀድሞ ባለቤቱ ለእሷ ተቆርቋሪ መስለሽ እሱን ልክ እንደ ሀጣት የሚያ ፌሱን ኃጢአት አብዝተሽ ለወራሹ ነው መልስ የሰጠውሽ። ከልጆቹ ጋር አገናኝተሽ ብዙ ነገር ለለፈለፍሹ ነው ትክክለኛና እውነተኛ መልስ የሰጠውሽ። ያ ንግግርን ግን ቆርጠሽ ከዚህኛው ጋር አገናኝተሽ የእሷን ፎቶ አድርገሽ ለቀቅሽ ማለት ነው። ምክንያቱም አንቺ የሚፍላጎትሽ ፍላጎትሽ ምንድን ነው? አቴንሽን ማግኘት። የሜላት ስም ሲነሳ የታወቀ ነው፣ ሚዲያው እንጫጫል። ምንም ጥያቄ የለው፣ ምንም ጥያቄ የለው። የእኔ ስም ሲነሳ ሚዲያው እንደሚጫጫ ምንም ጥያቄ የለው። ኢቨን ኢትዮጵያ ላይ ያሉ ፖለቲካዎች ራሱ ስታክ ሊያደርጉ ይችላሉ። የኔ ሰው ከተነሳ ትኩረት ሁሉ በደኔ ነው የሚሆነው። በዚሁ ልከኛ ሁኛ አይደለም አፋፍሽን እያልኩ መልስ የምሰጥሽ። ሰዎች ሰዎች በተደጋጋሚ ሲበድሯቸው ከዛ በኋላ እራሳቸውን ፕሮቴክት ማድረግ ይጀምራሉ። ማጥቃት አይደለም፣ ትክክለኛ ነገርን ይዘው እራሳቸውን መከላከል ይጀምራሉ። ለማረገው ነገር እኔ ምክንያታዊ ነኝ ለማረገው ነገር። አንቺ ግን ምክንያትሽ ገንዘብና ጥቅም ነው። እዚህ ጋር ነው ልዩነታችን፣ እዚህ ጋር ነው ልዩነታችን። ስለዚህ እህቴ ፋሲካ እኔ እህቴ ፋሲካ አልተናገርኳትም ልናገራትም አልችልም። እሷ በእኔ ሕይወት መጣ እኔ የሚጎዳ ያረገችው ነገር ያለ ሊኖርም አይችልም ስለተር ይህን ደግሞ ማንም የሚያውቀው ነገር ነው። ስላለፈ ህይወቴን የተናገርሽው ላለፈ ህይወቴ ምላሽ ሰጥቼበታለሁ። ቆርጠሽ ቃላቶችን፣ ሀሳቦችን አባስተሽ ደምረሽ ቀንሽ ስትቆስች ደግሞ እኔ አይመለከተኝም። አይመለከተኝም እኔ ጌሰቦች አይምሮ አይደለሁም። እኔ ራሴ እኔ ነኝ። የእያንዳንዱ ሰው ለሚተረጉምበትና ለሚሰጠው ፍች እኔ የዛን ሰው አምሮ መሆን አልችልም። ማንም መብቱን በፈለገው መተርጎም ይችላል። ለፈለገው እኔ እንዲሁም ደስተኛ ነኝ። ይህን ያክል ጊዜያችሁን ሰታችሁ፣ ለእኔ ውድ የሆነ ጊዜያችሁን ሰታችሁ፣ ይህን ያክል ለእኔ እንደዚህ መነጋገሪያ ርዕስ ማድረጋችሁ ደስ ይለኛል። እኔ ደግሞ እፈልጋለሁ ሁሌ በየቀኑ እየገባች ስለኔ እንድታወሪ። ምክንያቱም አንቺ ለእኔ በረከት ነሽ። አንቺ በወራሽ ቁጥር ነሆን ሁሉ ራሱ የሁሉ ፎሎወር ራሱ የመጣው ይሄ ሁሉ ፎሎወር ራሱ የመጣው በዚህ ውስጥ እንድትረዱ የምፈልገው ሁላችሁም እኔ ተናድጃለሁ፣ ስሜት ይሁኛለው ምክንያቱም የተከበረው ማንነቴን ነው እቺ ሴቶ ያጠላሸችው። ከአምስት ዓመት ከአራት ዓመት በፊት ስለ ቀድሞ ባለቤቱ የተናገረበትን እኔ ከትዳር የተፋታሁት ኤርፖርት ደርሼ ስመጣ ሚስቴ ስትማገጥ አገኘኋት ከሌላ ወንድ ጋራ፣ በዛ ምክንያት ነው ትዳሬን የመጀመሪያ ትዳሬን ያጣሁት ብሎ ለተናገረው ንግግር እነዛ ሰዎች ቆርጦ አምጥተው ወይም ደግሞ ይችን ቁርት የምትባል ሴት ቆርጦ አምጥታ ሜላት ስትማገጥ ተገኘች ብላ ስትፖስት ምን እንዲሰማኝ ነው የምታስቡት እናንተ? በእኔ በኩል ምን እስቲ እስቲ፣ እናንተ በእኔ ቦታ ብትሆኑ ምን ትላላችሁ እስቲ? አሁን ሰዎች ያዩት ይህንን ንግግሬን ነው። ገብቶሻል አለ። ምን ይሰማችኋል እስቲ? እግዚአብሔርን በጣም እኮ ነው የሚደብረው። እኔ እኮ ማልቀስ ስለማልፈልግ ነው እንጂ ይቺ ሴት ያደረገችው ነገር እንዴት እኮ እንደሚደብር ከእኔ ህይወት ጋር ማይገናኝ ነገር እኮ ነው እዚ ጋር ሜላ ስትማግጥ ታገኘች ብላ ፖስት ያደረገችው እሷ እንደዚህ እያለች እኔ እንደዚህ ብመልስ ምኑ ነው ስህተቴ? ምኑ ነው ጥፋቴ? እውነት ህሊና ያለው ሰው እውነት ህሊና ያለው ሰው እግዚአብሔር ምስክሬ ነው። ሆን ብለው እኔ ለማሸማቀቅ ካልሆነ በስተቀር እየመለስኩ ያለሁት ነገር እሷ ላለችው ምላሽ ትክክለኛ ነው። ከዚህ በፊት ሲያለቅስ ነው ሳለቅስ ነው ወይ ከፍቶኝ ምናምን ሆደ ባሻውኝ ነው ሚዲያው የሚያቀኝ። አሁን ግን ዱላው በዛብኝ ድሎ ስለበዛብኝ እምባዬን አያዩትም። ማልቀስም አልፈልግም። ገብል ቆፍጠን ብዬ ነው። አንዴ ጠላትሽ ሲመጣ ሊጥልሽ እንደሆነ ሲገባሽ ማለት ነው ጠንከር ብለሽ ነው እንባሽን ዋጥ አርገሽ፣ ከዛ በኋላ ምላሽ ምሰጭው ተረዳሽን? ይሄ ኃይለኝነት። እኔ እንደዚህ አይደለሁም። ጮክ ብዬ የምናገር ሴት አይደለሁም። በደል ሲበዛብሽ፣ ጫና ሲበዛብሽ፣ ያለ ስምሽ፣ ያለ በደልሽ ሰው በቃ እንደዚህ ሲሰፍርሽ፣ በዚህ ልክ ሂዶ እኔን ለመጣል በዚ